የበርሃቶር ዋሬ የሀገር ክብር አስከባሪ ሮሯቸው ጠብታ ውሃን እየናፈቀች ቁራሽ ምግብ እየተመኘች ጉልበታቸው ማረፊያ ጥላን እየማተረች ልባቸው በበረሃ ሐሩር እየተጨነቀች በበረሃው ይወረወራሉ። እሳት የሚተፉ በሚመስለው የደረቀ መሬት ይመላለሳሉ። ከምሽግ ምሽግም ይረማመዳሉ። ከሕይወታቸው አስበልጠው የሚወዷት ሀገራቸውን ሰንደቅ ዓላማ አስቀድመውም ይገሰግሳሉ። ሀገራቸውን ከደፈረ ወሰናቸውን ከተሻገረ ጠላት ጋር ጋር ይተናነቃሉ፣ የኢትዮጵያ ወታደሮች። ይህ ታዲያ የካራማራው ዕለት የካራማራው ታሪክ ነው። ጠብታ ውሃን ከናፈቀችው ቁራሽ ምግብን ከተመኘችው ጉሮሯቸው ማረፊያ ጥላን ካማተረችው ጉልበታቸው በሐሩር ከተጨነቀች ልባቸው ለምትበልጥ ሀገራቸው ሲሉ ጥሙን ረሱት፣ ረሃቡንም ዘነቁት፣ ድካሙንም ተዉት። ለጥማቸው የሀገር ፍቅርን ይጠጣሉ፣ ለረሃባቸው የሀገር ክብርን ያስባሉ፣ ለድካማቸውም ከእናት ከአባት የተቀበሉትን ቃል ኪዳን ያስታውሳሉ። የሀገር ፍቅርን ስንቃቸው፣ የሀገር ክብርን ትጥቃቸው፣ የእናትና የአባቶቻቸውን ቃል ኪዳን ምሽጋቸው፣ የሰንደቅ ትልቅ ዓላማዋን ፍቅር ኃይላቸው አድርገው በበረሃው ተወረወሩ ማለት ነው። የውሃ ጠብታ በማይገኝባቸው ጎዳናዎች፣ የማረፊያ ጥላ ለምለም ዛፍ በማይታይባቸው ሸንተረሮች፣ ለሀገር ክብር ሲሉ በልባቸው ሀገርና የሀገር ፍቅርን ተሸክመው ገሰገሱ። የሀገር ፍቅርን የጠጣ ውሃ ጥም አያሸንፈውም። የሀገር ክብርን ያሰበ እርሃብ አያዝለውም። የተስፋ ምልክት የሆነችውን ሰንደቅ ዓላማ እያስቀደመ በረሃና ሀሩሩ አያደክመውም፣ የጠላት መበርከትም አያሰገውም። ሀገር ብለው ዘመቻ ሲነሱ ልጆቻቸው አልቅሰውባቸዋል። የሚያልቧቸው ላሞች፣ ጭድ የሚጥሉላቸው በሬዎች፣ በለመለመ ስፍራ የሚያሰማሯቸው በግና ፍየሎች፣ በሜዳ የሚሮጡባቸው ፈረሶች፣ ዳገት የሚወጡባቸው በቅሎዎች ሁሉ አንደበት ባይኖራቸውም እንኳ ጌቶቻቸው ከአጠገቦቻቸው ሲርቁ ተከፍተዋል። ነገር ግን ሁሉ ከሀገር ፍቅር በታች ነውና የሚያለቅሱ ልጆቻቸውን፣ ላምና በሬዎቻቸውን፣ ፍየልና በጎቻቸውን፣ ፈረስና በቅሎቻቸውን ትተው ስለ ሀገራቸው ክብር ሲሉ ዘመቱ ማለት ነው። በኢትዮጵያ ሰማይ ስር ሀገር በተነካች ወሰን በተደፈረች ሰንደቅ ዓላማ በተገፋች ጊዜ የልቡ ቁጣ የማይገነፍልበት የለም። ለኢትዮጵያውያን ሀገራቸው ከምንም በላይ ናት። ናፍቆትም ቢሆን ሐዘንም ቢሆን መከራም ቢሆን እርሃብና ጥምም ቢሆን መሞትም ቢሆን ከሀገር ፍቅር በታች ናቸው። ለጀግኖች የሀገር ፍቅር ከልጅን ባ ትልቃለች፣ ከሚስት ሐዘንም ታይላለች። ጀግኖች በጀግንነት ለመዋጋት የሚዘምቱት የባለቤታቸውን ተማጽኖና የልጆቻቸውን ለቅሶ ትተው ነው። ስለምን ቢሉ ሀገር ከሌ ለች ሁሉም የለምና። ሀገር ከሌለች እንኳን ስቆ መኖር ተለቅሶ በሥርዓት መቀበርም የለምና። እነዚያ ጀግኖች በሀገር ጥሪ ተጠርተው በሰንደቅ ዓላማ ተመርተው በምስራቅ ንፍቅ ሀገራቸውን የደፈረ ጠላታቸውን ድል አድርገው መልሰዋል። በዚያ በረሃ ተመላልሰው ሀገራቸውን አስከብረዋል። ጠላቶቻቸውን ድል መትተው በካራማራ ላይ የድል አድራጊነት ሳቅም ስቀዋል። የማትደፈር ሰንደቃቸውን ከፍ አድርገው አውለብልበዋል። እኒያ ጀግኖች በዚያ በረሃ ተፈጥሮንና ወራሪን ተዋግተው ሁሉንም በጽናት አሸንፈው የኢትዮጵያን የቀደመና ጸንቶ የኖረ ክብር አጽንተዋል ማለት ነው። የቀድሞው የኢትዮጵያ መሪ መንግስቱ ኃይለማርያም ትግላችን በተሰኘው መጽሐፋቸው በዚያ አድባሪ ከሚመራው የሶማሊያ መንግስት ጋር ወደ ጦርነት ላለመግባት ብዙ የሰላም ጥረቶችን አድርገዋል። ነገር ግን የሰላም ጥረቶቻችንን ፍሬ አልነበራቸውም ሲሉም ጽፏዋል። የሶማሊያን መንግስት የመስፋፋት ዓላማውን ከግብ ለማድረስ ሲል ኢትዮጵያን መውጋት የጀመረው ሰሜን ሶማሊያና ደቡብ ሶማሊያ በተናጠልና በተከታታይ ከእንግሊዝና ከኢጣሊያ ቅኝነት ነፃ ወጥተው እንደተዋህዱ በ1953 ዓ.ም ጀምሮ ነበር። በወርሃ ታህሳስ 1953 ዓ ም በዋርዴር አውራጃ በዳኑት ወረዳ በአንድ እግረኛ ብርጌድ ደረጃ የሚገመቱና የወታደርነታቸው መለያ የሌላቸው ጨርቅ ለባሽ ጦረኞች ወደ ኢትዮጵያ ግዛት አስርጎ በማስገባት ነብሮ በመባል የሚታወቀው በዘጠነኛ ሻለቃ የጥበቃ ቀጠና ላይ የሰነዘረው ድንገተኛ ጥቃት የመስፋፋት ዓላማውን ተግባራዊ የማድረግ ጅምር ነበርም ይላሉ መንግስቱ ኃይለ ማርያም። በ1954 ዓ ምት እና በ1959 ዓ ምት በኢትዮጵያ ላይ በኃይል የመዝመት ሙከራዎች ነበሩ። በኢትዮጵያና በሶማሊያ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎችንና ግጭቶች ይፈ ፈጠራሉ ትንኮሰው ከጊዜ ወደ ጊዜ እየሰፋ ሄደ። የዚህ አድባሪ መንግሥት በሞቃዲሾ የነበሩትን አሮጌ የኢጣሊያን ስሪት የሬዲዮ ጣቢያዎችን በማሻሻልና ተጨማሪ የሬዲዮ ሞገዶችን በመገንባት ጸረ ኢትዮጵያ ፕሮፓጋንዳ ማሰራጨት ጀመረ። የሰላም ጥሪዎችን ረግጠው የጉርብትና አኗኗርን ጥለው የኢትዮጵያን ግዛት መውረር ጀመሩ ማለት ነው። የቀድሞው ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ እኛና አብዮቱ በተሰኘው መጽሐፋቸው በ1961 ዓ.ም ሰይድ ባሬ ወይም ደግሞ ዚያድ ባሬ በመፈንቅለ መንግስት ስልጣን ከያዘ በኋላ ሙሉ ትኩረቱን ታላቋን ሶማሊያን በመገንባት እንቅስቃሴ ላይ አዋለ። ከአረብ መንግስታት በሚገኘው የገንዘብ ድጋፍና በሶቪየት ህብረት ወታደራዊ እርዳታ ግዙፍ የምድር ጦር የአየር ኃይልና የባህር ኃይል ገነባ። ዘመናዊ መድፎች፣ ታንኮች፣ ሚሳይሎች፣ ሮኬቶች፣ ተዋጊ ሄሊኮፕተሮች፣ ፈጣን ተዋጊ ሚግ አውሮፕላኖች፣ በአየር መቃወሚያ መሳሪያዎች፣ በጸረ ሰውና በጸረ ታንክ ፈንጆች፣ ረዥም ርቀት የሚመቱ መትረጊሶችና በቀላል የእጅ መሳሪያዎች የጦር ኃይሉን አስታጠቀ። የሶማሊያ ወታደራዊ ኃይል ትጥቅ የኢትዮጵያ ጦር ከታጠቀው በ አስር እጅ በለጠ ብለውም ጽፏል ማለት ነው። ዚያድባሪ ጦሩን በሚገባ አስታጥፎ በተቀመጠበት ጊዜ በኢትዮጵያ የመንግስት ለውጥ ተደረገ። የግርማዊ ቀዳማዊ አጼ ኃይለ ስላሴ መንግስት አልፎ ወታደራዊ የደርግ መንግስት ተተካ። ይህ ጊዜ ደግሞ ጊዜ ሲጠብቅ ለነበረው የዚያድባሪ መንግስት ሰርግና ምላሽ ሆነለት ማለት ነው። ኢትዮጵያን የምናንበረክክበት ጊዜ አሁን ነው ብሎ ተነሳ። ለዛም ነው በወታደራዊ የደርግ መንግስትና በወዳጅ ሀገራት መሪዎች የቀረበለትን ተደጋጋሚ የሰላም ጥሪ ድብቅ አድርጎ ጦርነትን የናፈቀው ዚያድ ባሪ ኃይሉን አበርትቶ ኢትዮጵያን መውረር የጀመረው ዚያድ ባሪ በምስራቅ ኢትዮጵያ በኡጋዴንና በሌሎች ወረራ ሲጀምር በኢትዮጵያ ውስጥ የሚገኙ ታጣቂ ኃይሎች ለሀገር ክብር የሚዋደቀውን የሀገራቸውን ሰራዊት ከጀርባው ይወጉት ጀመር። ከውጭ ወራሪዎች፣ ከውስጥ ደግሞ ባንዳዎች ያን ለሀገር ፍቅር የወጣን ሰራዊት ገጠሙት። በፊቱም በኋላውም ጦርነት ለማድረግ ተገደደ። የሚደርስበትን ትንኮሳ እየተከላከለ የቆየው የኢትዮጵያ ሰራዊት ወደ መደበኛ ጦርነት መግባት ግድ ሆነበት። ስለ ምን ቢሉ የሰላም ጥረቶች ከሽፏል፣ የዚያ አድባሪን ፍላጎትና ምኞት ከክንድ በስተቀር የሚያቆመው መላ ጠፍቷልና። በዚያ ጊዜ መንግስቱ ኃይለማርያም የእናት አገር ጥሪ አቀረቡ። ታፍራና ተከብራ የኖረችው ኢትዮጵያ ተደፍራለች። በአሁኑ ሰዓት የአብዮታዊ እናት ሀገራችን ዳር ድንበርና የማይገሰሰው አንድነታችን በውጭ ኃይል እየተደፈረ ነው። በአብዮታችንና በአንድነታችን በጠቅላለው በብሔራዊ ህልውናችን ላይ የሚደረገው ወረራ ድፍረት እጅግ አሳሳቢ ሁኔታ ላይ ደርሷል። ለብዙ ሺህ ዘመናት አስከብሮን የኖረው አኩሪ ታሪካችን በዚህ አብዮታዊ አዲስ ትውልድ ጊዜ መጉደፍ የለበትም። ሀገር ወዳድ ኢትዮጵያውያንና ኢትዮጵያዊት የኢትዮጵያ ሕዝብ ክብርና ነፃነትን ለመድፈር ሀገርን ለመቁረስ የተጀመረውን ጣልቃ ገብነትና ወረራ ከመለዮ ለባሹ ጋር ተሰልፈ ለመደምሰስ የምትዘጋጅበት ጊዜ አሁን ነው። ተነስ፣ ታጠቅ፣ ተዋጋ እናሸንፋለንም አሉ። ይህን የሰማው የኢትዮጵያ ህዝብ ተቆጣ ብል ተነሳ። ፍቅረ ስላሴ ስለ እናት ሀገር ጥሪውና በህዝቡ ላይ ስለፈጠረው ስሜት ሲጽፉ በሀገሩ የተሰማው የመንግስቱ ኃይለማርያም የሀገር ጥሪ የህዝቡን ስሜትና ወኔ የቀሰቀሰው ብስጭትም ቁጭትም አስከተለ፣ ንዴትም አቀጣጠለ። ከንዴታቸውና ከእልህነታቸው የተነሳ ያለቀሱ ብዙዎች ነበሩ። በሀገር ፍቅር የተቃጠለው ህዝብ ገንፍሎ ተነሳ፣ ለመዝመት ዝግጁ መሆኑን በያ ቅጣጫው ገለጠ። የሕዝቡን መነሳሳት ከተጠበቀው በላይ ነበር። የዚያን አይነት የሕዝብ መነሳሳት የታየው ጣሊያን ሀገራችንን ለመውረር ስትንቀሳቀስ አፄ ምኒልክ ለሕዝቡ ጥሪ ባደረጉበት ጊዜ እንደነበረው ይገመታል ይላሉ። በእናት ሀገር ፍቅር የተነሳው ጀግና በታጠቅ የጦር ሰፈር ተሰበሰበ። በዚያም ወታደራዊ ስልጠና ወሰደ። የታጠቅ የጦር ሰፈር ሰልጣኝ እስኪደርስ ድረስ ነባሩ ወታደር የዚያድ ባሪን ጦር እየተከላከለ ቆየ። እኒያ የሀገር ፍቅር ቃል ኪዳን ያሰራቸው ጀግኖች በዚያ በረሃ ከፊታቸውም ከኋላቸውም እየተዋጉ ጸኑ። ስለ እናት ሀገር መስዋዕትነትን ተቀበሉ። ሁሉንም በእናት ሀገር ፍቅር ስሜት ተሸከሙ። የኢትዮጵያን ሰንደቅ ዓላማ እያስቀደሙ በጀግንነት ተፋለሙ። በጀግንነት ባለፉ ጊዜም የሞቱላት ሰንደቅ ዓላማቸውን ከፈን እያደረጓት ተቀበሩባት። የእናት አገራቸውን ፍቅር በመቃብርም አንተውም አሉ። የታጠቅ የጦር ሰፈር ስልጠና ተጠናቀቀ። የኢትዮጵያ ጀግና ሰራዊት በሰሜን እየተከላከለ በምስራቅ አጠቃ፣ በጀግንነት ተፋለመ። በዚያ በረሃ የጥይት አረርን ከምንም ሳይቆጥር ድል መታ። መንግስቱ ኃይለማርያም ስለ መልሶ ማጥቃቱ ሲጽፉ በሐረርጌ ክፍለ ሀገር ሐኪም ጋራና አቦከር ላይ፣ በኮምቦልቻ ፊዲስ ላይ፣ በድሬዷ ግንባር ጀልዴሳ ላይ፣ በባሌ ክፍለ ሀገር ጎባ ላይ፣ በሲዳሞ ክፍለ ሀገር ነገሌ ላይ በመጀመሪያው መልሶ ማጥቃት ወራሪው በሚገባ ስለተመታ ጓዙን ጠቅልሎ ቀድሞ ነው የሸሸው ይላሉ። ከባቢሎንና ከቆሬ ግንባር ጀምሮ ሐረርጌ፣ ጅጅጋ፣ ደጋሃቡር፣ አቦሬ፣ ዋርዴር፣ ገላዲን፣ ቀብሪ ድሃር፣ ፌርፌር፣ ብሩኩሩ፣ ሙስቲህልና ጎዴ፣ ገናሌን፣ መንዶዮን፣ ዋቢን፣ ኤልከሬን፣ ዶሎን፣ ኤሬዮንና ሌሎችንም አካባቢዎች መልሰን የተቆጣጠርነው ያለ ውጊያ ነው ይላሉ ፕሬዝዳንት መንግስቱ ኃይለ ማርያም። እኒያ ጀግኖች በጀግንነት ተዋግተው ድል አደረጉ። እግር በእግር እየተከታተሉ ቀጡ። ሰላም አልሻም ያለውን ሁሉ የት በገባው አስባሉት። በረሃ ሳይበግራቸው ረ ብና ጥም ሳያዝላቸው በታላቅ የሀገር ፍቅር ስሜት ድልን የራሳቸው አደረጉ። ኢትዮጵያ የማትደፈር ሀገር መሆኗን በደም ማህተም ላይ አተሙ ማለት ነው። ድላቸውን በካራማራ ላይ አበሰሩ፣ ከፍታቸውንም አሳዩ። ሀገር የጸናችው በአንድነት በጀግንነት በሀገር ፍቅር ስሜት ነው። ሀገራቸውን ያፈቀሩ ጀግኖች ክብሯን አስጠብቀዋል፣ ታላቅነቷን አጽንተዋል፣ ለዚህ ዘመን ትውልድም አስረክበዋል። ኢትዮጵያ የአባቶችና የእናቶች የደምና የአጥንት ቃል ኪዳን ያለ። አባቶች ከነክብሯ አደራ የሰሯት ታላቅ ሀገር ናት። ለክብሯ ቁሙላት፣ ለፍቅሯ ጽኑላት፣ ከምንም በላይ እርሷን አስቀድሟት፣ ሳትሰስቱ ለእርሷ ስጧት። ስለምን ቢሉ እርሷ የጸናችው እርሷ የተከበረችው በጠላቶቿም የተፈራችው ምንም ሳይሰስቱ በሰጧት ልጆቿ ነውና። ክብር በምስራቅ ንፍቅ በካራማራ አናት ላይ የድልን ጮራ ላበሩት፣ የሀገር ክብርን ላስጠበቁት፣ ሰንደቅ ዓላማን ከፍ አድርገው ላውለበለቡት፣ የአባቶቻቸውን ቃል ኪዳን ላከበሩት፣ ለልጅ ልጆቻቸው ታላቅ ሀገርን ከደማቅ ታሪክ ጋር ላስረከቡት፣ ለእነርሱ ክብር ትገባለችና፣ በታርቆ ክንዴ የተከተበውን ታሪካዊ የድል ብስራት ጽሑፍ ወደ እናንተ አደረስን። መልካምን ሁሉ እየተመኘን የዛሬውን ዝግጅታችን እዚህ ላይ ቋጭ